ሰዓት አብረን መሆን ያለብን ሰዎች አደለንም፣ ይበቃናል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋ ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ ሸር ሰብስክራይብ እያደረጋችሁ ቻናሌን ተቀላቀለው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሩታ ዛሬ አብርሽን ጠርታው ልክ ልኩን በሚባል መልኩ ነግረዋለች ማለት ነው። እሱም ያው እንግዲህ እንደተለመደው ይቅርታ ታደርግልኛለች ነገር ነው አመጣጡ። ምክንያቱም በንግግሯ መካል መሀል መሀል እየገባ እየለመናት ነበረ። እሷ ግን ኖ ብለዋለች። ስታለቅስ እንኳን እንዲያባብላት አልፈቀደች። እንግዲህ ሩታ ምንድን ያለችው አንደኛ፣ እኔ እናንተ አብረን እንድንኖር አልተፈቀደልንም። ሌላ ደግሞ አንተ መቼም የሚገባ ሰው አይደለህም። ብዙ ጊዜ ቻንስ ሰጥቻለሁ፣ መክሬያለሁ፣ አስመክሬያለሁ። ብቻህን እንኳን አስብበት ብዬ ከቤት ወጥቼ ሌላ ቦታ ባለ አንዳንዴ የሆነ አንድ ጋር ስትኖሩና ሰው ሲለያቸው አንድ አይደለምና ና። ለዛም ብዙ ጊዜ ቤቷ ለቃ ራሱ ሌላ ሰው ጋር እየሆነች ብቸኝነትን እንዲያጣጥመው አድርገዋለች። እሱ ምንም የሚገባው ልጅ አይደለም። እናም አሁን ላይ ቆርጣለች፣ የመጨረሻ ደረጃ ላይ ደርሳለች ማለት ነው። እሱ ግን ዛሬም እያለቃቀሰ ሲለምናት ነበረ። ለእኔ ያለሽ ፍቅር እዚህ ድረስ ነው ወይ? እንደዛ ወድሃለሁ የምትይኝ እውነት ጨክነሽ ነው ወይ? አላምነም። ጭራሽ ከእሷ ይህን ያክል እዚህ ድረስ ትደርሳለች ብሎ አላሰበም። እና እሱም ያስበው እንደተለመደው መጣላት፣ መታረቅ፣ እንደገና ደግሞ ይቅርታ መደረግ ምክንያቱም ልቧን ያውቃል። ምን ያክል እንደምትወደው ብዙዎቻችን እናውቃለን እና ለዛ መቼም እሱ ቆርጦላት ይህን ትለኛለች ብሎ እሱ አያስብም ማለት ነው። ለዛም ነው ድጋሜ ዛሬ ራሱ ይቅርታ እንድታደርግለት ሲያግባባ ሲለምናት ነበር ማለት ነው። እና እሷ ግን ሰልችቷታል፣ በጣም እንዳንገፈገፋት ያስታውቃል ማለት ነው። እና ወንዶች ይህ በዚህ አጋጣሚ ይሄ የአብረሽ ብቻ ሳይሆን የብዙ ወንዶች ችግር ይሄ ነው። ምክንያቱም አንድ ሴት መጀመሪያ እንድትወዳቸው ያደርጋሉ በባሌም በቦሌ ምናምን ብሎ ከዛ እንደምትወደው እርግጠኛ ከሆነ በኋላ እየሸሸ ይመጣል፣ እየጠፋ ይመጣል፣ ያላቸውን ፍቅር እየቀነሱ ይመጣሉ ማለት ይሄ የአብርሽ ብቻ ሳይሆን የብዙ ወንዶች ችግር ነው እውነት ለመናገር ከሆነ ማለት ነው። እና ምላች ፈልጌ ነው አብርሽ አላመነም ዛሬም ማለት በጣም እንደምትወደው ስለሚያውቅ እንደዚ አይነት ውሳኔ ትወስናለች ብሎ መቼም አያስብም። ምክንያቱም ትወደኛለች በቃ ስለምትወደኝ ከኔ ውጪ ማናገር ይህ ህይወት በቃ ያለኔ ህይወት አትኖርም ብሎ ነው የሚያስበው። ልቧን ስለሚያውቅ ማለት ነው። እና ሴት ልጅ ደግሞ እንደዛ አላለችም ማለት፣ ታስባለች ታስባለች፣ ታስጠናቅቃለች እንዲሁ እንዲ ውልቅ ብላ ትሄድም። ብዙ ቻንስ ትሰጣለች። ብዙ በአፏን ቢሆን ብዙ፣ አሁን ሩታን ካያችሁ በጣም ብዙ ጊዜ ነግረዋለች። ሳትሄድ ራሱ ቤቱን ለቃ ሳትሄድ እሄዳለሁ እያለች ብዙ ተናገረች። ኖርማል ነው። ለመደው ሄዳ ማሳየችው ከአንድ የሙለቴ የሄደች ታረቀች ስመጣ ያው ሰው ብዙ ጊዜ ስትወጡና ስገቡ ምን ብሎ ነው ሰው የሚያስበው? አመሏ ነው ተአኩርፋ ትሄድ፣ ከዛ ደግሞ አመጣት አለው አይነት ነገር ነው ሰው የሚያስበው ማለት ነው። እና ግን እንደዚህ እስከ መጨረሻ ደግሞ ሴት ልጅ ከቆረጠች ቆረጠች ነው በነገራችን ላይ። ሴት ልጅ አንዴ ዛሬ ተነሳ ውሳኔ ላይ አደርስም፣ ከመሄዷ አንድ አመት ራሱ ቀድማ ሊሆን ይችላል። በጣም ታስባለች ማለት ህይወቱን አይታው ራሱ አሁን ወንድ ልጅ እየኖረ ነው አይደለ? ያለውን ህይወት የሚያውቀው ሴት ልጅ ግን እንደዛ አይደለችም። እየኖረች ራሱ ይሄ ህይወት የገባችበት ህይወት ወዴት እንደሚያመራ ራሱ የማየት አቅም አላት፣ እኔ ፈጣሪ የሰጣት ማለት ነው። እውነቴን ነው የምላቸው፣ እና ወደፊት በጣም አርቃ ነው የምታየው። ሴት ልጅ እንደ ወንዶች አይደለችም። ይሄ ተፈጥሮ ነው እንግዲህ ምንም ማድረግ አይቻልም። እና ይሄ ሰውዬ ያዛልቀኛል አያዛልቀኝ የሚለው ነገርም ለሷ ይታያታል። የራሷ መነጽር አለባት በቃ ትዳርን የምታይበት ሰውን የምታይበት ለዛ እኮ ነው ሴት ልጆች ከወንድ ልጆች የበለጠ ያስባሉ የሚባለው። ለዛ ነው በነገራችን ላይ ማለት ለምሳሌ የሀያ አምስት አመት ወንድ ልጅና የሀያ አመት ወንድ ልጅ አንድ የታሳሰባላቸው ይባላል። ለምን? ሴት ልጅ ቀድማ ስለምትበስል ማለት ነው እና እና ለምንላላችሁ ፈልጌ ነው አብርሽ ዛሬም እየለመነ ነበር እንደ ልማዱ ትታረቀኛለች ብሎ ማለት ነው። ሩታ ግን ሴት ልጅ ቆረጠች ብላለች። ጭራሽ እያለቀሰችም እንዲያባብላት አልፈቀደችለትም። በቃ እዛው በጸበለ ብለዋለች። ግን አሳዘነኝነት ያለቀሰበት አይኑ ቀልቷል ምናምን እሷም እያለቀሰች ነበር ስት ነግረው የነበረው እና ወንዶችዬ፣ ካብርሽ ተማሩ፣ ካብርሽ ተማሩ። ሴት ልጅ አንድ ሁለት ሶስት ጨቀጨቀች ማለት ጭቅጭቅ ትወዳለች ማለት አይደለም፣ እየነገረች ነው። ስለምትወድህ ልታስተካክል ፈልጋ ነው ብላህ ብላህ ግን አንተ ጭቅ ጀመራት ጭቅጭቋ ነው እያልክ ስትል፣ እሷ ግን ያኔ በቃ ይቆርጥላታል ማለት ነው። ከዛ በቃ ከዛ ብታለቅስ ምን ብቀውጦ ምናምን ከየትም አታገኛትም። ስለዚህ በእጅህ ውስጥ እያለች አስብበት። እውነት ነው ምላችሁ። ለማንኛውም እንግዲህ አብሮሽ በጣም አልቅሷል። በጣም ተከፍቷል። እንዳያችሁት ከሆነ በጣም እየለመናት ነበረ። እሷ ግን እውነት ልቧ እንደተሰበረ ካነጋገሯ ታውቃላችሁ። በጣም ረጋ ብላ ግን የምትናገራቸው ቃላቶች በጣም ጠጣርና ልብ ሰባሪ ናቸው። የምር የሆነ በቃላለ አለ ካነጋገሯ ጋር። እሱ ራሱ ሲላት ነበረ ጨክነሽ ነው በእኔ እንዴት ጨከንሽ? እንዴት አስቻለሽ? እንደዚህ ይሻላል ምናምን እያለ ሲጠይቃት ነበርና እሷ ምንድን ያለችው አዎ ባላምንበትም ይሻላል አለች። ይሄ ማለት ታብሽ መለየቱን አትፈልገውም። ነገር ግን መኖር ስላለባት ሰላሟ ስለሚበልጥ እየወደደችው ተለየችው ማለት ነው። ይሄ ነው እንግዲህ በአጭር አማርኛ ማለት ነው። ስለዚህ አንድ ሰው ይወዳችኋል፣ በጣም ይወዳችኋል ማለት አይለያችሁ ማለት አይደለም። በቃ እየወደዳችሁ ራሱን አሳምኖ መኖር ከምንድን ነው፣ ከመሞት መሰንበት ነው አደለ? እየተቃጠለች ፊቷን ማዲያት በማዲያት ሆኖ ከአንተ ህይወት ብላ ከምትቀጥል እየወደደች ተለይታ ኑሮን ላይፍን ብቻውን ብታጣጥም ይሻላታል ማለት ነው። ምክንያቱም ሰው እኮ ትዳር ውስጥ የሚገ ትዳር የሰው ልጅ ትዳርን እንዲገባ ዋና ማለት ትዳር ለሰው ልጅ ለምን ያስፈልጋል ካላችሁ ማለት ነው። አንደኛ የሰው ልጅ ብቻው ሊኖር መልካም አይደለም ተብሏል። ሁለተኛ ደግሞ ዘርን ለመተካት ነው። ሶስተኛ ደግሞ ተሳስቦ ለመኖር አንተ ትብሽ አንተ ትብሽ ተባብላችሁ ኑሮን ቀለል አድርጋችሁ ለመኖር ነው አይደል? ትዳር የሚያስፈልገው ይሄ ትዳር ይሄ ሆኖ ሳለ ግን እናንተ ትዳር ብላችሁ ገብታችሁ የምትቃጠሉ ከሆነ ያ ሰው ከመተጋገዝ ይልቅ ድካም ከሆነባችሁ እንደገና ደግሞ ሰላማችሁን ካሳጣችሁ፣ በቃ እናንተ ብቻ ሀሳቢ ከሆናችሁ አንድ ሰው ብቻ ሀሳቢ ሆኖ ትዳር ውስጥ አይዘልቅም ማለት ነው እና ይሄ ነገር ደግሞ በጣም መጥፎ ነገር ነው። ስለዚህ ትዳር ከመግባታችሁ በፊት የምሬንምላችሁ አጫጭር ኮርስ ውሰዱ። አለ አጫጭር ኮርስ። ትዳር ውስጥ ገብታችሁ ምን ምን ሊገጥማችሁ እንደሚችል ከገጠማችሁ ደግሞ እንዴት አድርጋችሁ ያን ነገር መፍታት እንደምትችሉ ኃላፊነት እንዴት መውሰድ የምትችሉ መማር ትችላላችሁ። ምክንያቱም ብዙ ጊዜ ሚዲያ ላይ የምናያቸው ሰዎች እንደዚህ ካፕሎች ምናምን ነገር የሚያሳዩን ፍቅራቸውን ብቻ ነው በቃ የሆነ አብሮ ፊልም ሲያዩ አብሮ ሽርሽር ሲወጡ ምናምን እጅ ልጅ ተያይዘው ሲስቁ ሲጫወቱ ነው አይደለ? ይህም ብቻ ስለሚያሳያችሁ ብዙዎቻችሁ ትዳር ያ ነው ብላችሁ ስላችሁ ትገባላችሁ። ገብታችሁ ስታዩት ግን ከካሜራ በስተጀርባ ሌላ ነገር ነው። ማለት መጣላት አለ፣ ከዛ መታረቅ አለ፣ ከዛ ደግሞ አለመግባባት አለ። ብዙ ነገር አለ፣ ብዙ ነገር እና ያኔ እግራ ነው የምትጋቡት ማለት ነው። ምክንያቱም ትዳር እንደዚህ ነው እንደምናምን ማለት ትጀምራላችሁ። ግን እናንተ ለምሳሌ ወንድ በትዳር ውስጥ ምን ምን ማድረግ እንዳለበት ተምረህ ከገባህ ያንን የተማርከውን ነገር ለመተግበር ትሞክራለህ። እሷም እንደዛ ያ ማለት ቀርማ የምታውቀው ነገር ስለሆነ ምንም አይነት ነገር ቻሌንጅ ብገጥማት በትዳር ውስጥ አትሸነፍም፣ ወይንም እጅ አትሰጥም። ለምን ታውቃለች? ማለት ትዳር ውስጥ ደስታ ብቻ አይደለም ያለው፣ ጸብ አለ። እንዴት ነው የማይጣሉት? በደንብ ይጣላሉ እንዴ! ምክንያቱም ከተለያየ ማህበረሰብ ወይም ከተለያየ አካባቢ ወይም የተለያየ ቤተሰብ ያሳደጋቸው ናቸው፣ አለ ትዳር ውስጥ አንድ ጋር የሚኖሩት። ስለዚህ እህትማማቾችም ይጠላሉ፣ ወንድማማቾችም ይጠላሉ። ከአንድ እናት ተወልዱ አይደል? እንዲህ እንኳን ከተለያየ አካባቢ መጥተሽ ባልሽ፣ አንቺ ከሌላ እሱ ከሌላ፣ በሀሳብ አለመስማማት አለ። የአስተዳደግ ውጤትም አለ። ለምሳሌ እሱሱን ችለሽ ልትኖሪ ነው። ገብቶሻል አደለ? እና ግን ትዳር ሳይገባችሁ ዝም ብላችሁ ግብት ብላችሁ ከዛ ደግሞ ስትመከሩ አልሰማም ብላችሁ፣ በቃ የመጨረሻ ነፋታ ስትባሉ ደግሞ እሪ የምትሉ ሰዎች ማለት ነው። ስለ ስርዓት ያዙ፣ ስርዓት ያዙ ማለት ነው። እና ለማንኛውም አብርሽ እያሳዘነኝ ነው። አየህ፣ አንዳንዴ ሰው የሚላችሁ ነገር ስሰሙ፣ ወንዶች ማለት ነው፣ እንደዚህ አታለቅሱ ነበረ ያስ በኋል ስትላክ፣ ወዴት ስትጠራ፣ አቤት አብርሽ ይሄ ይሄን አታድርግ ስትባል እሺ፣ አንቺ ካልሽ ነው አንቺ ብለሽ ነው ምናምን ነገር ብትላት ማለት ነው። እና ደግሞ ያን የራሱ ነጽቅ ስገባ የበቃ እቺ ልጅ እያስቸገረች ነው ምን ላድርግ ብለ ብትጠይቃት፣ እናቴ ሴት ልጅ መላ አታጣም በዚህ ያንታማም ማለት ነው። መላውን ትነግራለች። ከፈለገች ደግሞ አብራ ሄዳ ምናምን እሷ ማናገር ትችል ነበር። ግን አንተ እራሴ ወጥዋለሁ ብለ ውስጥ ለውስጥ ሄደህ ነገሩን ውስብስብ አድርገህ እንዳይፈታ አድርገህ ቋጠርከው ማለት ነው። ስለዚህ ያ ይሄ ነገር ደግሞ ሩታን አሳጣህ ማለት ነው። እያሳጣህ ነው፣ ሩታን እያሳጣ ነው። አሁን ላይ ልትቆጭ ትችላለህ። ግን እኮ አንድ ስህተት ቢሆን እሷም አጨክንብህም ነበር። አንድ ስህተት ያው ሰውነህና ተሳሳታለህ ይባላል። ሰው ሁሌ ያጠፋል። እሷስ እኮ ሰለቻት ማለት ነው። ጥፋቶችህ ተዘርዝረው አላልቃሉ። በጣም በዙባትና እሷም ለዛ ነው በቃ እኔ እና አንተ አብረን ልንኖር አልተፈቀደልንም ያለችህ። ምክንያቱም እንዳልኳችሁ ነው፣ ሴት ልጅ በጣም ብልህ ናት። በጣም ብልህ ናት ነው እምላችሁ። የምር ለምሳሌ ወንድ የዛሬ ነው የሚያስበው፣ በቃ ዛሬ ይኖራል ምናምን፣ የዛሬ እንደስተው ምናምን ነው። ሴት ልጅ ግን የዛሬ ሰባት አመት የት መሆን አለብኝ፣ ምን አይነት ለውጥ ማምጣት አለብኝ፣ የዛሬ ሰባት አመት ሰባት አመት ስምንት አመት ምን ሊኖረኝ ይችላል ይሄ ትዳሪ ምን ላይ መድረስ አለበት ምናምን። ጭራሽ ወደፊት ማሰቢያ የራሷን መነጽር አላትና ወንዶች ግን የዛሬ የዛሬው የዛሬ ደስተኛ መሆኑን ዛሬ ትዳር መያዙን ምናምን ብቻ ሊያስብ ይችላል። ይችላልና ይሄ ደግሞ ከላይ የተሰጠን ጸጋ ነው። በቃ ምንም ማረጋቻል ማለት ነው። የምር ሴት ልጅ በጣም አርቆ ሀሳቢ ናት። ለዛ ለምሳሌ ወንድ ልጅ 25 አመትና የ25 አመት ሴት እኩል ያስባሉ ይባላል። ምንድነው ያው ሴት ልጅ ቀድማ ስለምትበስል ወይንም አርቃ ስለምታስብ ነው። ሌላ ምንም ነገር የለውም ማለት ነው። ለማንኛውም ወንዶችዬ ከአብርሽ ተማሩ። የምሬ ነው። ሴት ሚስቶቻችሁ ሲመክሯችሁ ማለት ነው የበታችነት ስሜት አይሰማችሁ ማለት አክብሩ፣ ሀሳቧን ተቀበሉ። እና ደግሞ በምታደርጉት የቀን ከቀን እንቅስቃሴያችሁ ያላችሁን ነገር ማሳወቅ አለባችሁ ስላችሁ ለምሳሌ እኛ ሀገር አልተለመደም እንጂ ውሎህን ከስራ ስትመጣ ማንን እንዳገኘ የት እንደዋልክ ከተከፋ ከተደሰትክ ምናምን የዋልክበትን ነገር ምሳ ስበሉ፣ እራት ስበሉ ተሰብስባችሁ በጠረጴዛ ዙሪያ ማውራት ብትለምዱ አሪፍ ነው ማለት ነው። ምክንያቱም ልጆቻችሁም ይለምዱና ትምህርት ቤት ብለው ሲመጡ ያጋጠማቸውን ነገር ለእናንተ ለመናገር ልምድ ይሆናል ማለት ነው። ገብታችኋል። በዛ ላይ ቤተሰቡም ስለሚሰበሰብ የማይረሳ ትዝታን ይጥላል። እንደገና ደግሞ ምንም ይሁን ትንሽም የሆነ ትልቅ የሆነ ነገር የውሳኔ ነገር ላይ ስትሆኑ አማክሩ። ማለት ላያገባት እኮ ይችላል ማለት ስለ አንተ ስራ እሷ እውቀቱ ላይ ኖራት ይችላል። ግን አማክራት፣ ባይገባት ራሱ እንደዚህ እንደዚህ ስራ ነበረኝ እንደዚህ እንደዚህ ላረግ ፈልግ ያለው ምን ታስቢያለሽ ብለህ ብጠይቃት ምናልባት እውቀቱ ላይ ኖራት ይችላል ማለት ይሄን አድርግ፣ ይህን ተውላ አትልት ትችላለች። ገብቷል አይደል? ግን ቢያንስ እውቅና እንደሰጣት እሷ ይሰማታል። ሀሳብ ኖሯት ለአንተ ስራ አስቴት እንኳን ባሰጥህ ቢያንስ ለአንተ ያለ ፍቅር ይጨምራል። አንደኛ ሁለተኛ ደግሞ አልኩ ባይገባት እንኳን አንተ የምትሰራው ስራ እሷ እውቀቱ እንኳን ባይኖራት ልታስፈቅዳት ወይም ልታማክራት ግድ ይላል። በቃ እንደዚህ ላያደርግ ነው። ከእሷ እንኳን ሀሳብ ባትጠይቅ፣ እሷ እንኳን ሀሳብ ባትሰጥህ፣ ግን አንተ ነገራት በቃ ዛሬ እንዲ ላደርግ ነው ዛሬ እንደዚህ ያደረግኩኝ ዛሬ እንደዚህ ማድረግ እፈልጋለሁ ምናምን ብለህ ነገራት በቃ። ፈቃድ እንኳን ምንም ባትከለክልህ እንኳን የሆነ ቦታ ሄጄ ሰው ላገኘ ነው ግን ምንም ባትከለክልህ እንኳን ነገራት በቃ። ሰው ማግኘት እችላለሁ ልሂድ ምናም ብላስ በቀዳ ብትል ምላይክ መነኝ አትከለክልህም። አንደኛ ደግሞ በጣም እየወደደች ትመጣለች። ለምን ይሄ ለሱ ያላ ያላለ ክብር የሚገልጽልህ ነገር ስለሆነ ገብቷል አይደለ? ሁላችሁም እዚህ ጋር የምናገረው ላብሪሽ ብቻ አይደለም፣ ለብዙዎቻችሁ ነው ማለት ነው። ስለዚህ የሆነች ልጅ አሁን ላይ ትወዳችኋለች ማለት እድሜ ልኳን ትወዳችኋለች ማለት አይደለም። ማለት እናንተ እየተሳሳታችሁም ትወዳችኋለች ማለት አይደለም። ገብታችኋል አደለ? ስለዚህ በጣም ስለምትወደኝ እሷ ምንም ችግር የለም የእሷ ነገር አያሳስበኝ ምናምን ብላችሁ እሷን የሚያናድር ነገር አደረጋችሁ ማለት ዘሩ ቀለጠ። እውነት ነው፣ ወደማይስተካከል ነገር ውስጥ ነው የምትገቡት። ስለዚህ ሚስቶቻችሁን ስሙ፣ ፍቅረኞቻችሁን ስሙ። እኔ ፍቅረኛ እንኳን አላበረታተም ብዙ ጊዜ እኔ በፍቅረኝነት አላምንም፣ ለዛ ነው። ለትዳር ግን ትልቅ ክብር አለኝ። ትዳር የገባችሁ ውስጥ እዚያ ውስጥ ያላችሁ ልጆች ወይ ሰዎች ለትዳራችሁ ቅድሚያ ስጡ። በቃ ሚስታችሁ የሆነ ጓደኛ ልታገኝ ይፈልገህ ራሱ መሄድ አለብኝ ስትላት ነው መሄድ የለብህም ካለችህ መቅረት አለብህ። ለምን ጓደኛህ ጓደኛ ነው የምታዋጣቸው ሚስትህ ናት። ሰምታለ? አደለ? ስለዚህ ሚስትህ ማለት ሁሉ ነገርህ ናት። ገብቷል? ከጓደኛ ጋር ብትጣላ መታ ሚስት ጋር ነው የምትታርፈው። ከሚስት ጋር ከተጣላ ግን ያ ጓደኛህ ተጣላህ እንኳን ስትለው ኦኬ ነው እንዴ ተጣላ እንዴ ምናምን ነው ሊልህ የሚችለው ስለዚህ ለአንድ ለሁለት ደቂቃ፣ ለሶስት ደቂቃ ለሚያገኛችሁ ሰዎች ብላችሁ እድሜ ልካችሁን ከእናንተ ጋር እስከ ህይወት ፍጻሜያችሁ የሚኖሩ ሰዎችን አታስቀይሙ ነው ወደ ገደለው ስገባ ማለት ነው። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሰላማችሁ ብዝት ትርፍ ይበል። ስለነበረን ቆይታ አመሰግናለሁ።